ወይዚ የእኔ ጸጌ ሬዳ ወይ ነው የእኔ ውድ ንግስት፣ በሚስትና በሀገር ቀልድ የለም። ኤፍሬም ቤዛን እንዲህ በቀላሉ አሳልፎ የሚሰጥ ሰው አይደለም። ዛሬ ነብር ነው የሆነበት፣ ቀለበቱን ወሮሮ እስከመጣል ደርሷል። እና ቤዛና ዳኒ እንግዲህ ቀለበት ለማድረግ ዝግጅታቸውን ጨርሰዋል። ኤፍሬም ደግሞ አንቺን ከሌላ ሰው ጋር ማየት አልችልም አልፈቅድም በማለት እንግዲህ ሬ ጓገጭ ብሏል ኤፍሬም ማለት ነው። በጣም እንደሚወዳት በጣም እንደሚያፈቅራት ነው ያየሁትኝ የተረዳሁትኝ ብዙ ነገሮችን እና ቤዛዬ፣ በመጀመሪያ ደስተኛ ሆና ሳቋ ተመልሶ ከኤፍሬም ጋር ወደ ዱሯቸው በጥሩ ሁኔታ መመለሳቸው በጣም አስደስቶኛል። የእሷ ደስታ የእሷ ፈገግ ማለት በጣም በጣም ነው ደስ ያለኝ። በመጀመሪያ እንዴት ናችሁልኝ ውዴቻ ና ቤተሰቦች እያላችሁ በሰላማችሁ ይብዛ። ላይክ ሼር ማድረግ ምንም አያስከፍልም። ና ስትገቡ ገና ቪዲዮ ልታዩ ስትከፍቱ ላይክ አድርጉ፣ ከዛም ሼር እያደረጋችሁ ስትወጡ ደግሞ ሰብስክራይብ አድርጋችሁ ብትወጡ እጅግ በጣም አከብራችሁ አለው ወዳችሁ አለው ማለት ነው። ለእኔ ትልቅ ድጋፍ ነው፣ አበረታቶኝ በቅርቡ ደግሞ በራሴ ስራዎች የምመጣ ይሆናሉ። አንዳንድ ፕራንክ ቪዲዮዎችም የተሰሩ አሉ። እነሱን ኤዲት አድርጌ ደግሞ ፖስት የማደርግላችሁ ይሆናል። እንግዲህ ከተማውን አሳየን አካባቢውን ያለሽበትን አዲስ አበባን ምናምን እያላችሁ ያላችሁ እህቶቼ አላችሁ። ለእናንተም እንግዲህ በቅርቡ ብዙ አዳዲስ ነገሮች ይኖራሉ ይዤላችሁ ቀርባለሁ። እስከዛ ግን እንግዲህ በእንደዚህ እስከዛሬ በምሰራቸው ስራዎች ይቀጥላለሁኝ ማለት ነው። ለማንኛውም ግን ዛሬ ቤዛንና ና ዳኒ የሚባል ልጅም መጥቷል ኤፍሬምም አሉ ማለት ነው። ምንድነው የተፈጠረው? ቀለበት ማን ያሰረው? ምንድን ነው? እንዴት ነው? ምንድነው የተፈጠረው የሚለውን ነገር አስረዳችኋለሁኝ። እንግዲህ ያው በመጀመሪያ ቪዲዮን እስከመጨረሻው እዩ። ያው የተደረገው ነገር ፕራንክ ነው። ኤፍሬም በትልቁ ነው ፕራንክ በከባዱ ፕራንክ ተደርጓል። ና በጣም ለሷ ያለውን ስሜት ለሷ ያለውን ቦታ ክብር አይተናል። ና ዳኒ የሚባለው እንግዲህ በጣም የምትወደው ጓደኛዋ እንደሆነና በጣም ጥሩ ቅርብ የሆነ ሰው እንደሆነ ለእሷ እየተናገረች ነበረ፣ ስለ ዳኒ ማለት ነው። ኤን ዌይስ እንግዲህ ተንበርክኮ ታገቢኛለሽ ወይ የእኔ ንግስት በማለት እንግዲህ ጥያቄ አቅርቦላታል። ቤዛም በደስታ ተቀብለው ቀለበቱን እንደምታዩት ጣቷ ላይ አርጋው እያየናት እንገኛለን ማለት ነው። ኤፍሬም እንግዲህ ሰርፕራይዝ አለ ተብሎ ቤዛ ያዘጋጀችው ምርጥ ሰርፕራይዝ እንዳለ አስቦ ገምቶ አቅዶ ነው የመጣው። ሲመጣ ግን የጠበቀው ሌላ፣ ያገኘው ሌላ፣ የሆነው ነገር ሌላ ዝብርቅርቅ ያለ ነገር ሆኖበታል። ና ልጁን እስከመሳደብ እስከመጣላት እና ቀለበቱን አንስቶ እስከ ሞሮር ደርሷል ና ልክ እንደመጣ ከቤዛ ጋር ቁሞ እያወራ ዳኒ መጡ እንግዲህ፣ ቤዛን አቅፎ በደንብ ሰላም ብሏት የኔ ንግስት፣ የኔ ምናምን እያለ እንግዲህ አበባ እየሰጣት ይገኛል። እና ደግሞ የሰጣት አበባ ፒንክ ነው፣ በነገራችን ላይ ፒንክ ነገር ነው። እና ግራ ገብቶት ካሜራውን ያያል፣ ቤዛን ያያታል፣ ዳኒን ያያል። ምን እንደሚል ምን እንደሚያወራው ሁሉ ግራ ግብት አለው። እና እንዴት ነው ብቻ የሆነ የሆነ ቀለል ያለ ፕራንክ ነው፣ ግን ከበድ ያለ ፕራንክ ነው ማለት፣ ሁለቱንም የሆነ ቤዛ ቀለል አድርጋ ነው ፕራንክ ያደረገችው። በጣም ሲምፕል ፕራንክ ነው። በጣም የሚያስነቀም የሚያስጠጣም ነገር ነው፣ ግን ኤፍሬም ሙሉ በሙሉ አምኖ ተናዷል። በደንብ ተበሳጭቷል። ዋና ውስኗ ፕራንክ የሚደረገው ሰው አምኖ የሚያደርገው የሚወስደው ሪያክሽን የሚወስደው እርምጃ ነው። ለተመልካች አዝናኝ የሚሆነው ፕራንክ ለሚያረጉት ሰዎችም ደስ የሚላቸው አዝናኝ የሚያደርግላቸው ነገር ማለት ነው እና ኤፍሬም ሙሉ በሙሉ ኦልሬዲ አምኗል። ና ልክ ከሱ ፊት አስቡት፣ ውዳት አለው እያለ ነው የወደፊት ሚስቴ ትሆናለች፣ ፍቅረኛ ትሆናለች፣ የልጆች እናት ትሆናለች ብሎ የሚያስባት የሚጠብቃት ሴት ለእሷ ትልቅ ቦታ ያለው ሰው፣ ሌላ ሰው ለዛውም የሚያውቀው ጓደኛው መጥቶ የኔ ንግስት፣ የኔ ቆንጆ፣ የኔ ማር ምናምን ብሎ ተንበርክኮ ቀለበት ያደርግላት። አንደኛ ይህ መጥራቱ እራሱ ከባድ ነው። ሁለተኛ ተንበርክኮ ቀለበት ያደርግላት፣ አበባ ሲሰጣት ምን ይሰማቸዋል? አስቡት። ኤፍሬም ትዕግስቱን ሳላደንቅ አላልፍም። ግን በኋላ ታግሶ ታግሶ በቃ ቀለበቱን ወርውሮ ነው የጣለው። አስባችሁታል? ይሄ የወርቅ ቀለበት ቢሆን ወይ ሌላ ዳይመንድ ቢሆን፣ ጭራሽ ደግሞ ወርቁን ቀይሮ ዳይመንድ አድርጎ ሊያመጣው ነው እያለች ነበር ቤዛ እና ወርውሮ ሳር ውስጥ ነው የከተተው። የምር የሆነ ልጁ ነው እራሱ እንደዚህ እንዳይወረውረው። ለነገሩ እንኳን እንኳን ቀለበቱን አንተንም ወረውራለሁ እያለ ነበርና፣ ቀልድ አያውቅ ኤፍሬም የእውነት ይንምላችሁ በቤዛ ቀልድ ያቅም። በጣም እንደሚያፈቅራት ነው የተረዳሁት። በእርግጥ ኤፍሬም ቤዛን ማፍቀር የጀመረው ወይም ደግሞ ስለ ቤዛ ማሰብ የጀመረው በጣም በፊት ነው። ያም ድንገት አይቷት ነው በጣም የተሸነፈላት። በቃ ድንገት ነው ያያት እንዲህ ስታልፍ በሷ በቃ እኔ እንጃ በናፍቆቷ ራሱ ሳያቃት ገና ምን አይነት ባህሪ ይኖራት ምን አይነት አስተሳሰብ ይኖራት ምን አይነት ሰው ትሆን እንኳን ሳያቅ እንዲህ አይቷት፣ በመልኳ በጣም የተሸነፈላት በጣም የወደዳት እንደው ያኔ እነ ሃይሚ እነ ሩታ እነ አብርሽ ብዙ ልጆች ሙድ ሲይዙበት ነበረ። ካስታወሳችሁ አይቻት ወድጃታለሁ እና ያቺ ልጅ የጠፋች። ያኔ አብርሽ በጣም ከሩታ ጋር የሆነ አፍላ ፍቅር ላይ ነበሩ። በጣም ደስ የሚል ፍቅር ግንኙነት ነበራቸው አብረው ጊዜ ያሳልፋሉ አብረው ጥሩ ነገሮችን እያደረጉ እያለ እሱ ደግሞ ያው የቅናት እሷም ናፈቀችኝ ማለት ጀመረና ያኔ ነው ጀምሮ በቃ የሆነ ስሜት ልቡ ድንግጥ ያለላት ሴት ነችና ከዛ ቤት እኮ ከብዙ ሰው ጋር አውርቶ ያውቃል ኖርማል ነው ሴት ከሴት ጋር አውርቶ ምናምን ያውቃል ግን እንደ ቤዛ ልቡ የደነገጠለት የደነገጠላት ወይ ደግሞ አብረው እንድትሆን እንድትቀጥል ያው የተመኛት ሴት የለችም ብዬ ነው ማስበው እና ያኔ ነው የተሰጠው ብዬ ነው ማስበው በቃ እልፍ ሲል ነው የተሰጠው ፈጣሪ እና ጥሩ ጥሩ ነው ያሉት። ተግባብተዋል፣ በደንብ ይተዋወቃሉ። ሳይግባቡን የተጋቡት በቃ ባጭሩ፣ ሳይግባቡን የተዋወቁት ነው። ተግባብተውን የተዋወቁት ገና ሳይተዋወቁ ተግባብተዋል። ገና ኦልሬዲ በአይን በመታየት ብቻ ና በቤዛ ቀዳ አቅም አንድ ላይ ሆናችሁ ደስታችሁ ተመልሶ እንደዚህ በማየቴ የእውነት ልነግራችሁ አልችልም። ደስ ብሎኛል። ቤዛ እና ዳኒ ደግሞ በጣም ያዝናናችሁ ወይም በተለይ የቀለበቷ ፓርት ኤፍሬምን ፕራንክ ለማድረግ መጡ። አሁን አንድ ሰው ቀለበት ለሚያደርግ ሲያስብ ለማድረግ ሲያስብ አስቦበት አቅዶበት በደንብ ተለማምዶበት ነው አይደለም የሚመጣው። ይህ ደግሞ ዳኒ ከእንትና ፊት ከኤፍሬም ፊት ማለት ነው። እንዴት ነው እንዴት ነው ምድረው ተንበር እንዴት ነው ቀለበቱን ማደርግልሽ እያላት ተንበርከክ እንጂ እንደዚህ ምናምን ብላ ቤዛ ስታሳየው በሳቅ ወደኩኝ ማለት ነው። ወይኔ እና ይሄ ፍሬም ውሸት እንደሆነ ቢገምትም አላወቀም፣ ግን ተናዷል። ዋናው ነገር እሱ ነው። ጥሎ የሄደ እኮ መጨረሻ ላይ ማመጣም ተናዶ፣ ቤዛ እኔ እንደዚህ አንቺ እንደዚህ እንደዚህ ስትሆኚ መሄድ አልፈልግም አልችልም አለ ማለት ነውና ሰዎች መማላችሁ ክፉ አይግባ፣ ክፉ ነገር ክፉ ነገር አይጠማችሁ። በቃ በትዳር ተባረኩ። በቃ ትዳራችሁ ያማረ ይሁን። ቤዚዬ ደግሞ በጣም እያማረብሽ ነው። እንደምታይባት አንዳንዴ የሆነ ነገር ይጎላችኋል። ጥሩ ፍቅር፣ የሚያስደስት ፍቅር ሲኖር፣ የምትወዱት ሰው ሲኖር፣ የሚኖርላችሁ ሰው ሲኖር፣ የምትኖሩለት ሰው ሲኖር፣ መሽቶ ሲነጋ ያን ሰው እንደምታገኙት ወይ ደግሞ ከዛ ሰው ጋር ደስተኛ እንደምትሆኑ ስታስቡ ህይወት ራሱ በጣም ታጓጓቸዋለች፣ ህይወት በደስታ ትሞላቸዋለች ብዬ ነው የማስበው። ና ያን ሰው ለማየት ነው በቃ እስኪነጋ ትጠብቃላችሁ። ህይወት አሰልቺ ፍቅር የሌለበት ምንም የሌለበት ነገር ሲሆን፣ ብቸኛ ስትሆኑ ህይወት ራሱ አታጓጓችሁም። ለማን ብዬ የምትሚል አይነት ስሜት ይሰማል። ና ፍቅር በጣም ደስ የሚል ነገር ነው ና ቤዛ ደግሞ ከዛ ሀዘን ስሜት ሙሉ በሙሉ ባትወጣ ግን ደግሞ ያለባትን የሆዷን በሆዷ ይዛ ከኤፍሬም ጋር መገናኘት ስትጀምር ስትመጣ የነበራት ፊቷ ላይ የሚነበበው ነገር ና አሁን ላይ ያለው ነገር በጣም የተለያየ ሆኗል። ወይም ደግሞ ተቀይራለች። ጥሩ ላይ ነው ያለችው ና ይሄ የሆነበት ምክንያት ከምትወደው ሰው ጋር በመገናኘቷ ነው። በጣም ትልቅ ፍርሃት፣ ትልቅ ስጋት ነበረባት። እንዴት ነው ተመልሼ መጥቼ ነግሬው ከዚህ ሁሉ ወር ከጠፋው በኋላ እንዴት ነው የሚቀበልኝ? ፍቅሬ ላጣ ነው ወይስ ደግሞ ላገኝ ነው? አብሮ እንንቀጥላለን ወይስ አንቀጥልም በሚል በሁለት አይነት ልብ ውስጥ ነው የመጣችውና። ግን ሁሉ ነገር በጊዜው እንግዲህ ተሳክቶ ተስተካክሎ እንግዲህ እንደምታዩቸው አንድ ላይ ሆነዋል እና ወደ ድሯቸው እንደተመለሱ እንግዲህ ቤዛም እየተናገረች ይገኛል። ፈጣሪ መጨረሻችሁን ያሳምረው ላለው የሰው ልጅ እኔ ሁሌ ስመርቅ መጨረሻችሁ ይመር ነው ምለው የዚህ የዛሬ ጥሩ አዝናኝ ፕራንክን ይዘሽ የመጣሽው ኤፍሬምም እንግዲህ በእሷ ቀልድ እንደማታቆጣም እንደምታፈቅራት እንደምታውቃት ነው የተረዳሁት። ለማንኛውም ፍቅራችሁን ያብዛላችሁ። በመላችሁ ምንም አይግባላለሁ። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ።